ወደ ኦፌር ሄደው ወርቅ ያመጡ ዘንድ በተርሴስ መርከብን ሰራ ካለ በኋላ ነገር ግን መርከቢቱ በጽዮን ጋብር ተሰባብራለች እና አልሄደችም ይለናል። እንደምታዩት የትኛው ለኦፌር ይቀርባል? ለአፋር ማለት ነው። ጽዮን ጋብር በኤዶም ምድር በቀይ ባህር ዳርቻ እንደምትገኝ በምስሉ እንደምትመለከቱት ይነግራል። ለዚህ ማረጋገጫ ኦሪት ዘፍጥረት ምዕራፍ 36 ከቁጥር ቁጥር 43 ላይ የኤዶሚያን አባት ይህ ኤሳው ነው ይላል። የመሪራስ አማን በላይ መጽሐፍቶችን ጨምሮ ጽዮን ጋብ የአሁኑ አዳላክ ደሴቶች አካባቢ እንደሆነች ይነግረናል። በጎግል ማፕ ላይ ያገኘዋት በሱዳን የባህር ዳርቻ የምትገኝ ደሴት የቁፋሮ በኋላ ግን ሙሉ ሀሳባቸውን ጉዞአቸውን የሚያደረጉት ወደ ኢትዮጵያ ያሉት መረጃዎች በመጽሐፍ ቅዱስና በታሪክ ሚዛን እየሰፈር እውነተው ለማየት እንሞክር። ንግስተ ሳባ በሌላ መጠሪያ ንግስተ አዜብ ትባላል። አዜብ የሚለው የግዕዝ ቃል ሲሆን ቀጥተኛ ፍቺው ደቡባዊ ምዕራብ ወይም የደቡብ ግራ ማለት ነው። ከኢትዮጵያ ሰሜናዊ ክፍል የሚነሱ ከባባር ነፋሳት እንዳሉ አረጋግጠዋል። አድዋ የሚለው ቃል ስርወ ቃሉ አገዋ ከሚል የአገውኛ ቋንቋ የመጣ ሲሆን ትርጉሙ አዜብ ከሚለው ቃል ጋር አንድ ነው። መጽሐፍ ቅዱስ በመጽሐፍ ሄኖክ፣ በኦሪት ዘፍጥረት፣ በመጽሐፈ ነገስት፣ በመጽሐፈ ዜና መዋለ፣ በመጽሐፍ መቃቢያን፣ በአዲስ ኪዳንም ደግሞ በማቴዎስ በሉቃስ ወንጌል የተጠቀሰ ከኢየሩሳሌም በደቡብ የሚገኝ ግዛት አጼ ነው። አድዋ ወይም ማዜብ በምስሉ እንደምትመለከቱት በይሃ ደቡባዊ ምዕራብ ነው የሚገኘው። ወቅቱ የነበረው የኪነ ህንፃ ጥበብ በጣም ውብና ምጡቅ እንደነበረ ይመሰክራሉ። ስድስተኛው መቶ ክፍለ ዘመን ከዘጠኙ ቅዱሳን አበው አንዱ አቡነ አፍሴ እንደ ተከለዋት ከሚነገርላት ከደብብ ማርያም ቤተክርስቲያን አጠገብ እንደምታዩት ይገኛል። አገኘን ብለው ያወራቸው ዝርዝር ቅርሶች አሉ። ይህን እውነታ ግን የራሳቸው የሚስጥር አባሌ ነበር ሮበርት ሎማስ የሚባል ሲገልጽ በቦታው ያገኙት ጥንታዊ የሆነ የአይሁድ የምትሃትና የድግምት መጽሐፍቶችን እንደሆነ ነው የተናገረው። አንደኛ የዳማትና የዳዊት ከተማ የተገነቡበት ዘመን አንድ መሆን፣ ሁለተኛ የስማቸው ተቀራራቢነት፣ ሶስተኛ የየሃ ታላቁ ቤተ መቅደስ እና የሰለሞን ቤተ መቅደስ የተሰሩበት ጊዜ ዘመን አንድ መሆን፣ አራተኛ እንደ መጽሐፍ ቅዱስ ቃል የቤተ መቅደሱና የቤተ መንግስቱ ቅርበት አንድ መሆን፣ አምስተኛ በቤተ መቅደሷ አጠገብ የምትገኘው የመጠመቂያ ስፍራ አቀማመጧና የስንት ትርጉሟ አንድ ስድስተኛ ሰለሞን ከሰራቸው ቤተ መቅደስና እና ቤተ መንግስት ጋር በተመሳሳይ በእንጨትና በድንጋይ ተዋቅረው መሰራታቸው። ሰባተኛ የኢህድ አማት ቤተ መቅደስ እና ከተሞች ህዝብ እስራኤልና ኢየሩሳሌም በባቢሎናውያን ከጠፉበት ዘመን ከ500 ዓመት ዓለም ጋር አንድ መሆኑ። እናም ወገኖቼ ይህ ሁሉ አጋጣሚ ነው የመጣው? ከይሃ በ90 ኪሎ ሜትር ርቀት ላይ ከምትገኘው ውቅሮ ከተማ ነው 11 ሙቁራ ቤተክርስቲያናት ሙሉ ለሙሉ የህንፃዎቹ ንድፍ በይሃ በዳማት ብሎም በአክሱም ያሉ ገጽታዎችን ነው የሚያንጸባርቁት። በምዕራብ አንጻር ወዳለች ወደ ቤቴል ተራራ ሄደ በዚያም ድንኳንን ተከለ ሲል በሳሙኤል ቀዳማዊ ምዕራፍ 13 ቁጥር 2 ላይ ደግሞ ሳኦል ሶስት ሺህ ከእስራኤል መረጠ ሁለቱም ሺ በማክማስ እና በቤቴል ተራራ ከሳውል ጋር ነበሩ ይለናል። እነዚህ የመጽሐፍ ቅዱስ ክፍሎች በግልጽ እንዳስቀመጡት ቤቴል ተራራማ ስፍራ እንደሆነች ነው። የጻድቁ ለአቡነ ፊልጶስ ቅድስት ስላሴ ከአብርሃም ጋር ዳርቧ በሚባል ቦታ ተገልጸውላቸው ወደ ምን መራ ሀገር ይሂድ አሏቸው። ከአሁኑ እስራኤል ጋር የስም ተመሳሳዮች ነው እንዳንል ከነአን በመጽሐፍ ቅዱስ የማን ልጅ ነው? የካም ይህን በመጽሐፈ ኩፋሌ ምዕራፍ ስምንት ከቁጥር አስራ አንድ ላይ እንዲሁም በኦሪት ዘፍጥረት ምዕራፍ አስር ከቁጥር አንድ ላይ የተቀመጠ እውነት ነው። ምክንያቱ ከነአን ያዘው መጽሐፈ ኩፋሌ ምዕራፍ ዘጠኝ ላይ እንደሚነግረን የሴምን ድርሻ ነው፣ ልጆችህም በጠብ ይጠፋሉ ብለውት ነበር። በኦሪት ዘፍጥረት ምዕራፍ ሰላሳ አምስት ከቁጥር ስድስት ላይ በከነአን ምድር ወዳለችው ወደ ሎዛ መጡ፣ እርሷን ቤቴል ናት ይለናል። በተለያዩ ክፍሎች ብትመለከቱ ቤቴል የተለያዩ ተራሮች የሚያዋስኗት ሀገር እንደሆነች በደንብ ትረዳላችሁ። የአሁኑ እስራኤል ቤቴል በታሪክም በቦታ ገጽታ እንዴት ይስማማል ይመስላችኋል? በዘመናት ሂደት ውስጥ ኢትዮጵያ፣ ኤርትራ፣ ሱዳን፣ ሱማሌ፣ ጅቡቲ፣ ኬንያ እንዲህ የተከፋፈል ነው ለምን ይመስላችኋል? በኤርትራ ወንድሞቻችን እህቶቻችን ላይ በወጣትነት እድሜያቸው በሀገራቸው ለሀገራቸው እንዲሰሩ ትውልድ እንዳይቀይሩ እንዲህ የጠበቀ ሕግ የወጣባቸው ለምን ይመስላችኋል? በኢትዮጵያስ የዘር እልቂቱ፣ የሃይማኖት ግጭቱ እንዲህ የበዛው በክፍለ ወጥ መማማራችን ላይ በሃማሴ ኤልግ ስለሚባሉ ስውራን ማህበር አንስቼላችሁ የላችሁ ነበር። ከኢትዮጵያ ጀምሮ እስከ ግብፅ ያሉ የቅዱሳኑና የስውራኑን ማህበር ፍራቻ ነው። በአምስተኛው መቶ ክፍለ ዘመን ስለተሰወሩ ደቂ ወይም ደቂቀ እስራኤል ስለሚባሉ ማህበረሰብ ልንገራችሁ። በአፍሪካ እስራኤል የጦር ካምፓን የገነባቸው በኤርትራ ላይ ብቻ ነው። የአይሁድ ረቢዎች ከቀድሞ ጀምሮ የሚናገሩት አንድ ሀሳብ አለ። ቀድሞ ከጊዮን እስከ ኤፍራጥስ የነበረውን ግዛታችንን እናስመልሳለን፣ ከዛም ላይ ሆነን ዓለምን እንገዛለን ይላሉ። በማን? በሐሳዊ መሲ። በየት? በሚገነቡት በሶስተኛው ቤተ መቅደስ የት የቀድሟ ቅድስት ሀገር ኢየሩሳሌም በሆነችው በአሁኗ በኢትዮጵያና በኤርትራ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም፣ ውድ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች ፍጹም በሆነ በእግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? ያሳለፍነውን ጊዜ በቸርነታቸው ጠብቀው ይህችንም ጊዜ በፍጹም ፍቅራቸው ለንሳ መርቀው የሰጡን እግዝእተ ዓለም ቅድስት ሥላሴ ስም አጠራራቸው ዛሬም ዘወትርም ከፍ ከፍ ያለና የተመሰገነ ይሁን። የምንድባን ተስፋ የአይናችን ማለፊያ ብንወርቅ ምርኩዛችን፣ ብንጸና ኃይላችን፣ ከፍጥረታት ሁሉ የከበረች ለአምላክ ማደሪያነት የታጨች ቅድስታ ቅዱሳን ንጽሕተ ንጹሓን እናታችን ድንግል ማርያም ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስ በአከብራት እና በወደዳት መጠን ከፍ ከፍ ያለች እና የተመሰገነች ትሁን። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ቅዱስ ስጋውን የቆረሰበት፣ ክቡር ደሙን ያፈሰሰበት፣ ዓለሙን የዋጀበት ቅዱስ መስቀሉም የተመሰገነ ይሁን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት እንዲሁም ቅዱሳን ትጉሃን መላእክት እግዚአብሔር በወደደ እና ባከበራቸው መጠን የተመሰገኑ እና ከፍ ከፍ ያሉ። ዛሬ እንግዲህ ለማየት የምንሞክረው ከባለፈው በኢደር ያቆየነውን ስለ እውነተኛይቱ እስራኤል እና ኢየሩሳሌም ይሆናል። ያው ወገኖቼ ዛሬም በድጋሚ መገኘቴ የማስተማር ጸጋ እውቀቱ ኖሮኝ ሳይሆን ሁሌም እንደምናውቀው የክርስትና ህይወት በቃልም በተግባርም የምተራረም እና ሁሌም በበጎ ሁሉ ተሽሎ መገኘት ነው እና እኔም ለዚህ ይጠቅማሉ ብዬ ያሰብኳቸውን ያየኋቸውን የሰማኋቸውን ያነበብኳቸው መረጃዎች ይዤ በእናንተ ወገኖች የፊት ቀርብ ያለው ለዚህም አምላከ ቅዱሳን ሁላችንን ይርዳል። እንደ መነሻ አሁን እስራኤል ኢየሩሳሌም የሚባሉትን ቦታዎች ከመጽሐፍ ቅዱስ ከታሪክ ከተፈጥሮ ገጽታ አንጻር እያየን እውነታቹን ቀለል ባለመልኩ ለመረዳት እንሞክራለን። በመጽሐፈ ነገሥት ቀዳማዊ ምዕራፍ አምስት እስከ ምዕራፍ ስምንት ባለው ሰለሞን እግዚአብሔር አምላክ ለአባቱ ለቅዱስ ዳዊት በገባለት ቃል ኪዳን መሰረት ለእግዚአብሔር ለክብሩ መገለጫ ሆን ዘንድ ቤተ መቅደስ እንደገነባ፣ በዚህም ስራ የአባቱ ወዳጅ የነበረው የጢሮስ ንጉስ ኪራም በስራ ሁሉ እንደተራዳው ይነግረናል። በመጽሐፈ ነገሥት ቀዳማዊ ምዕራፍ ዘጠኝ ከቁጥር 26 ላይ ንጉሥ ሰለሞን በኤዶሚያስ ምድር በኤርትራ ባህር ዳር በኢላት አጠገብ ባለችው በጽዮን ጋር መርከቦችን ሰራ። ኪራምን በእነዚያ መርከቦች ከሰለሞን አገልጌዎች ጋር ባህር መቅዘፍ የሚያውቁ መርከበኞች አገልጌዎችን ላከ። ወደ ኦፌርም ደረሱ። ከዚያም 420 መክሊት ወርቅ ወስደው ወደ ንጉስ ወደ ሰለሞን ይዘው አገቡ ይለናል። በዛው በቀዳሙ ነገስት ምዕራፍ ቁጥር 48 ላይ ኢዮሳፍትም ወደ ኦፌር ሄደው ወርቅ ያመጡ ዘንድ በተርሴስ መርከብን ሰራ እዚህ ጋር ሰማንያ አሐዱ ተብለው ትርጉም ያፋልሶ አፕሊኬሽኖች ስላሉ በስልክ አትጠቀሙ። በተርሴስ የሚለውን በስልክ የተርሴስ ነው የሚሉት አንዳንዶቹ። እናም በተርሴስ መርከብን ሰራ፣ ነገር ግን መርከቢቱ በዕጽዮን ጋብር ተሰባብራለች እና አልሄደችም ይለናል። ከእነዚህ ሁለት የመጽሐፍ ቅዱስ ክፍሎች ተነስተን ስለ ቦታዎቹ ትክክለኛ መገኛ ለመረዳት እንሞክራለን። እዚህ ጋር በምስሉ እንደምትመለከቱት ኤላት የምትባለው ይህች ስትሆን ጽዮን ጋብር ማለት ደግሞ ይህች እንደሆነች ነው ያስቀምጡልን። ተርሴስ ደግሞ በአሁኑ ሰዓት በስፔን ወይም ቱርክ በሚባል ግዛት ውስጥ የነበረች ክፍል እንደሆነች ነው የሚያስረዱን። ያ ማለት ስፔን እዚህ ጋር ስትሆን ቱርክ ደግሞ እዚህ ጋር ነች። ስለዚህ ተርሴስ በዚህ ክፍል ውስጥ የምትገኝ ቦታ ነች ማለት ነው። ኦፌር ያው ሁላችንም እንደምናውቀው ብዙ የታሪክ ጸሐፊዎችን እንደሚሉት እንደሚስማሙበት አፋር ነች። በመጀመሪያ እንኳን ይህ ሰው የሌሎችን ፍጥረታት መገኛ እናቃለን የሚሉ አጥኞች፣ ይህም በተደጋጋሚ በመጽሐፍ ቅዱስ የተጠቀሰን ስፍራ አንድ ውስን መገኛ አለማስቀመጣቸው አንድ ለምን የሚያስብል ሲሆን፣ ሲቀጥል ግን ተርሴስ እንደተባለ የቱርክ ወይም የስፔን ክፍል አለመሆኗን በሁለተኛው ጥቅስ በኢዩሳፍ ታሪክ ላይ እንረዳለን። ምክንያቱም ተርሴስ እንደሚለን ከጽዮን ጋብ በቅርብ የምትገኝ ክፍል ነች። ግልጽ እንዲሆንልን ጥቅሱን እንድርገሙ። ኢዮሳፍት ወደ ኦፌር ሄደው ወርቅ ያመጡ ዘንድ በተርሴስ መርከብን ሰራ ካለ በኋላ ነገር ግን መርከቢቱ በጽዮን ጋብ ተሰባብራለች እና አልሄደችም ይለናል። አባባሉ የቦታውን ቅርበት የድርጊቱን ደግሞ ቅጽበት ያሳያል። ተርሴስ ቱርክ ወይም ስፔን አለመሆኗን የበለጠ ግልጽ የሚያደርግልን በነገስት ቀዳማዊ ምዕራፍ 2 ቁጥር 41 ላይ ኢዮሳፍጥ የይሁዳ ንጉስ እንደሆነ ይነግረናል። አንደኛ ያለ ግዛቱ ቱርክ ወይም ስፔን ድረስ ሄዶ መስራቱ ለምን አስፈለገ? ርቀቱን ይወትስ። በዛ ላይ ከቱርክ ወይም ከስፔን እንደምታዩት የትኛው ሎፌር ይቀርባል? ለአፋር ማለት ነው። ከሰራም ሊሰራ የሚችለው በፂዮን ጋብር አካባቢ ነው ምክንያቱም አንደኛ ለግዛቱ ይሁዳ ቅርብ ወደ እርሱ ነው። ሁለተኛ ሊሄድ ላሰበበት ለኦፌር ወይም ለአፋር ቅርብ ወደ ጽዮን ጋብር አካባቢ ያለው ስፍራ ነው። ሌላው እነርሱ እንዳሉን ቱርክ ወይም ስፔን ተርሴስ ለመሆኗን የሚያረጋግጥልን በምስሉ እንደምትመለከቱት ኦፌር ወይም አፋር ለመሄድ ቢነሱ መጀመሪያ ላይ ያገኙት የሚችሉት ጽዮንን ጋብር ሳይሆን ኦፌርን ነው። ምክንያቱም የቦታ አቀማመጡ እንደምታዩት ከጽዮን ጋብር ከስፔን ወይም ከቱርክ ቢነሱ ቀድሞ ሊያገኙት የሚችሉት ኦፌርን ነው። የቦታውን ርቀት ተመልከቱ። ሁለተኛው ነገር ደግሞ ለይሁዳ ቅርብና ግዛቷ የሆነው ወደብ ጽዮን ጋብር ነው እንጂ ተርሴስ እነሱ እንደሚሉት ቱርክ ወይም ስፔን አይደለች ስለዚህ እንዳየነው ተርሴስ ቱርክ ወይም ስፔን ነች የሚለው ከመጽሐፍ ቅዱስ ቃል ጋር ፍጹም የማይስማማ ነው። አንድ ይሄን ያዙልኝ። አሁንም የተርሴ ስም መገኛ እርግጠኛ መሆን አንችልም፣ ምክንያቱም ሲሆን ጋብር ያሉን ቦታ ራሱ በመጽሐፍ ቅዱስ እና በታሪክ መጽሐፍት መጀመሪያ መመዘን አለበት። እሺ ሲሆን ጋብር በሄዶ ምር በቀይ ባህር ዳርቻ እንደምትገኝ በምስሉ እንደምትመለከቱት ይነግረናል። እኛም ጥያቄያችን ስም ሳይሆን የቦታን ትክክለኛ መገኛ የቱ ጋር ነው የሚለው ነው። ኤዶም ወይም ኤዶሚያስ ማለት ሀገረ ቀይህ ማለት ነው። ይኸው በኦሪት ዘፍጥረት ምዕራፍ 25 ከቁጥር 30 ላይ ኤሳው ያዕቆብን ከዚህ ቀይ ወጥ አብላኝ እኔ እጅግ ደክም ያለውእና አለው። ስለዚህ ስሙ ኤዶም ተባለ ይለናል። እናም የእርሱ ትውልዶች የወረሷት ሀገር በአባታቸው ስም ኤዶሚያስ ወይም ኤዶም ተባለች። ለዚህ ማረጋገጫ በኦሪት ዘፍጥረት ምዕራፍ 36 ቁጥር 43 ላይ የኤዶሚያን አባት ይህ ኤሳው ነው ይለናል። ሌላው በኩር ነው በምስር ስለሸጠ ልጆቹ ሀገራቸው በአባታቸው በኤሳው ምክንያት ምስር እየተባሉ ይጠሩ ነበር። በዓለም ታሪክ ምስር ተብላ የምትጠራው ሀገር ማነች? እንደምታውቁት ግብጽ ነች። የታሪኩ ሂደት ብቻ ሳይሆን የቦታ መገኛ በቀይ ባህር ዳርቻ መሆኑ እውነታውን የበለጠ ያጠናክርልናል። የኤዶሚያን ምድ ካገኘ ቀጣይ ጥያቄ ሊሆን የሚችለው ጽዮን ጋብ ሬቱ ጋር ነች የሚለው ይሆናል። የመሪ ራስ አማን በላይ መጽሐፍቶችን ጨምሮ ጽዮን ጋብ የአሁኑ አዳላክ ደሴቶች አካባቢ እንደሆነች ይነግረናል። የበለጠ እርግጠኛ እንድትሆኑ ደግሞ የቦታውን ተፈጥሮ ብትመለከቱ፣ ከደቡባዊ ግብጽ ጀምሮ እስከ ደህላክ ያለው የባህር ዳርቻዎች እንደምታዩት እስከ አሁን ድረስ በተለይ መጠናቸው ከፍ ላሉ መርከቦች አዳጋጅ የሆነ ቦታ ነው እንደምታዩት በትናንሽ ደሴቶች እና የድንጓይ ቋጥኞች የተሞላ ነው። ለዛም ነው ቀደም ብለን ባየነው በኢዮሳፍ ታሪክ ላይ በተርሴስ መርከብ እንሰራ ካለ በኋላ ነገር ግን መርከቢቱ በዔጽዮን ጋብር ተሰባብራለች እና አልሄደችም የሚለው። ሌላው ይህን ሀሳብ የሚያጠናክርልን ደግሞ አሁንም ቀደም ብለን ባየነው መጽሐፈ ነገሥት ቀዳማዊ ምዕራፍ 9 ከቁጥር 26 ላይ ሰለሞን ከፌር ወርቅ እንዲያመጡለት አገልጋዮችን በላከ ጊዜ ንጉስ ኪራ እንዲራዷቸው ብሎ መርከብ መክሰፍ የሚችሉ አገልጋዮቹን እንደላከለት ይነግረናል። እነዚህ ሁለት የተለያዩ መጽሐፍ ቅዱስ ክፍሎች እና የዳህላክ ደሴቶች የቦታ አቀማመጥ ስናይ በምስሉ እንደምትመለከቱት እውነታው ከዚህ ከእነርሱ ጽሆን ጋብር የበለጠ በእነዚህ ሶስቱ ማስረጃዎች ምስክርነት ዳህላክ ነች የሚለው ያሳምነናል። በምስሉ እንደምትመለከቱት የዳህላክ ደሴትን ምንድን ነው የሚላት ዳህላክ ካቢር ነው የሚለው መጽሐፍ ቅዱስ ላይ ደግሞ ስንመጣ ቅድም ምንድን ያለው ጽዮን ጋብር እነዚህ ሁለት ቃላቶች ተቀራራቢነት አላቸው የበለጠ ደግሞ እነዚህ ቃላቶቹን ትርጉም ወይም ፍች የሚሰጠን ለኤርትራ ቅርብ የሆነች የሱዳን ደሴት አለች በምስሉ እንደምታዩት ምንድን ነው የሚላት አኳይ ካቢር ነው የሚላት ስለዚህ እነዚህ ሶስት ቦታዎች ተቀራራቢ የሆነ ቃል አላቸው። እሱም ጋብር የሚለው እና ካቢር የሚለው ማለት ነው። የቃሉን ትርጉም ደግሞ ከሶስቱ ቦታዎች ተነስን ስናየው የጽዮን ደሴት የደህላክ ደሴት እና የአኳይክ ደሴት የሚል ትርጉም ሊሰጠን ይችላል። ይህ ማለት እኮ የመጽሐፍ ቅዱስን ታሪክ መገኛ ቦታዎች ሙሉ ለሙሉ አቅጣጫ የሚቀይር ነው እንደምትሉኝ እርግጠኛ ነኝ። እውነት ነው፣ ይከብዳል ነገር ግን እኔ ካሊን ቀሪ ማስረጃዎች ጋር መልሴ እንደግን አዎ ነው። በነገራችን ላይ ይህ የታሪክና የቦታ ተመሳስሎች የፈጣሪ ጠብቆት የአባቶች ስራ ሊሆን እንደሚችል የሚነግሩን የታሪክ አጋጣሚዎች አሉ። አንዱ ከመስቀል ጦርነት በኋላ በ1099 ዓ ም አውሮፓዎች ኢየሩሳሌምን ከተቆጣጠሩ በኋላ የኢትዮጵያ የነበረውን ዴር ሱልጣን ገዳም ቀምተው ነበር። በ1100 ዓ ም የነገሱት ጻድቁ ንጉስ ይምርሃነ ክርስቶስ እንደ ገዳምነቷ ለማስመለስ ጥረት ቢያደርጉም ሳይሳካ በቀረ ጊዜ ግን እንደ ቦታው ትልቅነት ሌላ የተለየ እርምጃ አልወሰዱም። ከሳቸውም በኋላ በ1177 ዓ ም አውሮፓዎቹ ገዳሙን እንመልስላችሁ፣ ይህን ከስላሞች ጋር የምናደርገውን ዳግም ጦርነት ተቀላቀሉ ብለው ትልቅ በር ከፍቶ ነበረ። ነገር ግን በሰዓቱ የነበሩ ጻድቁ ንጉስ አርቤ ለሰው ለተባለ ሁሉ ያላቸው ክብር እንዳለ ሆኖ ይህን ሀሳባቸውን አልተቀበሉም ነበር። በዛው ታሪክ የቤተመቅደሱ አንጋጆች የሚባሉ ከፈረንሳይ ሬክስዱስ ከሚባል ዘር የሆኑ፣ ሬክስዱስ ማለት ከዋክብት ማለት ነው። በቀደሙ ክፍላት ስለወደቁ ከዋክብት ያነሳነውን አስታውሱ። ከዚህ ዘር የሆኑ ከ1119 እስከ 1128 ለ9 ዓመታት የሰለሞን ቤተ መቅደስ ነበረበት በተባለው በአል አቅሳ መስጊድ በስተደቡብ ባለው ክፍል ቁፋሮ አድርገው ነበር። ከዚህ ቁፋሮ በኋላ ግን ሙሉ ሀሳባቸውን ጉዟቸውን የሚያደረጉት ወደ ኢትዮጵያ ነው። የታቦት ተጽዕኖን ጉዳይ እንዳለ ሆኖ ኢየሩሳሌምም ትተው ቅጽበታዊ ውሳኔ እንዲወስኑ ያደረጋቸው ምን ይመስላችኋል? ሃይማኖትም ታሪክም በመሰለኝና በግል ፍላጎት አይሆንምና፣ እስኪ በጋራ ያሉት መረጃዎች በመጽሐፍ ቅዱስና በታሪክ ሚዛን እየሰፈር እውነተው ለማየት እንሞከር ከዚሁ ከንጉስ ሰለሞን ከቤተ መቅደሱ ታሪክ ሳንወጣ ቀሪ እውነታዎችን እስኪ እግዚአብሔር በረዳን መጠን ለማየት እንሞክር። በቀዳማዊ ነገስት ምዕራፍ አስር ላይ የሳባ ንግስት ስለ ንጉስ ሰለሞን ጠቢቡነት ሰምታ ስራውን ልታይ ጠቢቡነቱን በእንቆቅልሽ ልትፈትን ነው በግመን ብዙ ወርቅ፣ ሽቱ፣ እንቁ የመሳሰሉ አስጭና እንደመጣች ይነግረናል። ንግስተ ሳባ በሌላ መጠሪያ ንግስተ አዜብ ትባላለች። ይህን በመጽሐፈ መቃቢያ ቀዳማዊ ምዕራፍ 25 ከቁጥር ስምንት ላይ መመልከት ትችላላችሁ። አዜብ የሚለው የግዕዝ ቃል ሲሆን ቀጥተኛ ፍቺው ደቡባዊ ምዕራብ ወይም የደቡብ ግራ ማለት ነው። ይህን ለመረዳት መጀመሪያ በአዜብ መገኛ ዙሪያ ላይ ሁለት አከራካሪ ቦታዎች አሉ። አንደኛው በደቡብ አረቢያ የነበረ አገዛዝ ነው የሚል ሲሆን፣ ሌላኛው ወገን ደግሞ በምስራቅ አፍሪካ በሰሜን ኢትዮጵያ ክፍል ውስጥ የሚገኝ ነው የሚል ነው። ይህንንም በተለመደው መመዘኛ በመጽሐፍ ቅዱስ በታሪክ መዛግብት እና በተፈጥሮ ገጽታ እንዲሁም በመጽሐፈ ሄኖክ ላይ በተለያዩ ምዕራፎች ላይ በተደጋጋሚ ስለ አዜብ እያነሳ ይተርካል። ካነሳቸው ሀሳቦች ውስጥ አንዱ አዜብ ታላላቅ ተራሮች ያሉባትና የበረከት የመቅሰፍት ንፋሶች መውጫ መስኮቶች የሚገኝባት እንደሆነች ይነግረናል። በቤተ ክርስቲያናችንም ትልልቅ የሥነ ፍጥረት መጻሕፍት ላይም የሚነግሩን በተመሳሳይ ይህንኑ ነው። የደቡብ አረቢያን ስንመለከተው የተፈጥሮ ገጽታ ከዚህ ከመጽሐፍ ቅዱስ ቃል ጋር ፍጹም ተቃራኒ ነው። በተጨማሪም የቅርብ ጊዜ ጥናቶች ከኢትዮጵያ ሰሜናዊ ክፍል የሚነሱ ከባባር ንፋሳት እንዳሉ አረጋግጠዋል። ለዚህም ከቅርብ ጊዜ ወዲህ አሜሪካን እያጠቃ ያለው ሄሪኬን ያሉት አውሎ ንፋስ አንዱ ነው። This illustrates the birth of Hurricane Isabel, which occurred over the Ethiopian highlands. Uh, and

ምድርም ከምትተነፍስባቸው አንዱ ስፍራ ይህ አካባቢ እንደሆነ በታሪክም ይነገራል፣ በጥናትም ተረጋግጧል። እናም በእነዚህ እምነቶች በሰሜን የኢትዮጵያ ክፍል እንደነበረ ካረጋገጥን የአዜብ ግዛት አጼ በደቡብ እስከ ወሎ በምስራቅ ጅቡቲን ጨምሮ እስከ አፋር በምዕራብ እስከ በለሳ በሰሜን ደግሞ ጥንታዊ የሆነ አንድ ታሪካዊ ስፍራ አለ። ማን ይመስላችኋል? ገምቱ። አድዋ ነው። ይህ ስፍራ ከአዜባዊ ታሪኮች ጋር የሚጋራው አንድ እውነት አለ። አድዋ የሚለው ቃል ስርወ ቃሉ አግዋ ከሚል የአገውኛ ቋንቋ የመጣ ሲሆን ትርጉሙ አዜብ ከሚለው ቃል ጋር አንድ ነው፣ የደቡብ ምዕራብ ማለት ነው። ስያሜውን ያገኘው ጥንት በስፍራ ይኖሩ ከነበረ የኦሪታውያን አገው ሲሆን ከክርስቶስ ልደት በኋላ በነበረው የኦሪታውያንና የኦርቶዶክሳውያን ግጭት ከየሃ፣ ከአድዋ ከተለያዩ የሰሜናዊ ስፍራዎች ተነስተው ወደ ሰሜን በአሁኑ አጠራር ኤሪትሪያ ሲሄዱ፣ ወደ ደቡብ የሄዱት ደግሞ በትግራይ፣ በጎጃም፣ በጎንደር እንዲሁም በደቡብ ኢትዮጵያ በሚገኙ ማኑካ፣ አንጋጫ፣ ጂንካ በተለያዩ የኢትዮጵያ ምድር ሊሰፍሩ ችሏል። በሄዱባቸውም ሀገራት ቅማንት፣ ቤተ እስራኤል፣ ፍላሻ፣ ብሊን፣ አይሁድ በሚባሉ ስሞች ይታወቃሉ። እናም ወገኖቼ ይህ አዜብ ወይም አድዋ በመጽሐፍ ቅዱስ በመጽሐፈ ሄኖክ በኦሪት ዘፍጥረት በመጽሐፈ ነገሥት በመጽሐፈ ዜና መዋዕል በመጽሐፈ መቃብያን በአዲስ ኪዳንም ደግሞ በማቴዎስ በሉቃስ ወንጌል የተጠቀሰ ከኢየሩሳሌም በደቡብ የሚገኝ ግዛት አጼ ነው። አድዋ ወይም አዜብ በምስሉ እንደምትመለከቱት በይሃ ደቡባዊ ምዕራብ ነው የሚገኘው። እናም ወገኖቼ ምን አሳባችሁ? አንተ ራስህ ምን አሰብክ እንደምትሉኝ እርግጠኛ ነኝ። እስኪ ይህን ጥሩ ምክንያት ካገኘን ዘንዳ አድዋ ወይም ማዜብ ከይሃ ጋር ያለውን የታሪክ ተጋምዶሽ እንይ። ይሃ ከክርስቶስ ልደት በፊት በ3000 ዓመት ዓለም ገደማ በአሁኗ በሰሜናዊ የኢትዮጵያ ክፍል የተመሰረተ ስልጣኔ ሲሆን በቦታው የተገኙ የህንፃ ቅሪቶች እንደሚያስረዱት በወቅቱ የነበረው የኪነ ህንፃ ጥበብ በጣም ውብና ምጡቅ እንደነበረ ይመሰክራሉ። በተለይ በዛው በይሃ ወራጃ በአንድ ሺህ ዓመት ዓለም ተመስርቷል በሚባለው የዳማት ከተማ በነገራችን ላይ ትክክለኛ ስሙ ይህ አይደለም። ሚስጢሩ እንዳይታወቅ መቀየር ሳይሆን ትንሽ ዞር አድርገውት ነው። ለመገመት ሞክሩ። እናም በዚህ ከተማ የነበረው ስልጣኔ በእደ ጥበብ፣ በኪነ ህንፃ፣ በስነ ጽሑፍ፣ በአጠቃላይ በስነ ጥበባት እጅግ በጣም የዳበረ እና በዘመኑ በዙሪያው ለነበሩ ግዛቶች ብሎም ቀይ ባህርን ተሻግሮ በደቡብ የአረብ ክፍሎች ላይ አሻሮን ማሳረፍ የቻለ ትልቅ ስልጣኔ ነበር። የዚህ ስልጣኔ ለየት ከሚያደርጉ ገጽቶች አንዱ የከተማ ኪነ ህንፃ ነው። ከቤተ መንግስትና ከቤተ መቅደስ ውጭ የነበሩ የነዋሪዎች መኖሪያ እንኳን ሳይቀር ባለ ብዙ ደርብ ነበሩ፣ ማለትም ባለ ብዙ ፎቅ ህንፃዎች ነበሩ። ከዛም አልፎ የመታሰቢያ ሀውልቶችን የሚሰሩ ሲያርፉም ባዘጋጁት ለየት ባለ የከርሰ መቃብር የሚቀበሩ ልዩ ስልጡ ማህበረሰቦች ነበሩ። የሚገርመው በአጠቃላይ በግዛቷ ከአንድ ሺህ ዓመተ ዓለም በፊት የኦሪት አምልኮ እንደነበር እና ከአንድ ሺህ ዓመተ ዓለም በኋላ ደግሞ የኦሪታዊ ስርዓት አምልኮ መፈጸም የሚሆን ቤተ መቅደስ እንደገነቡ ይነገራል። የዚህም ፍራሽ ቅሪት በስድስተኛው መቶ ክፍለ ዘመን ከዘጠኙ ቅዱሳን አበው አንዱ አቡነ አፍሴ እንደ ተከሏት ከሚነገርላት ከደብብ ማርያም ቤተ ክርስቲያን አጠገብ እንደምታዩት ይገኛል። የቤተ መቅደሱ ስም በኗሪው አጠራር አቢይ ቤተ መቋደስ ወይም ታላቁ ቤተ መቅደስ ይባላል።